የሰራዊት ጌታ የዓለም ንጉስ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚች ደቂቃ ስላደረስከን እናመሰግናለን። የምሕረት አባት የቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሰዓተ ለሊቱን ባርከ ቅድሰ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከ ቅድሰ ሰላም እንድታውለን በቸርነትህ በምረት በይቅርባይነት በአባትነት አምላካችን እንዳትለየን እንለምናለን። ለዓለሙ ሰላም፣ ለእኛም ለህዝበ ክርስቲያኑ መረጋጋትን አምላካችን ፈጣሪያችን አድለን ስጠን። የምረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምረትና ቸርነት የበዛ በምረትና በሻርነት በይቅር ቅርባይነት ይቅር እንድትለን አምላካችን እንለምናለን ልማጸናለን። ሀገራችንን ሃይማኖታችንን አንድነታችንን ከጥፋትና ከመለያ የጠበቅልን እኛንም ልጆችን ከመከራ ከስቃይ ከስደት ከራው ከጦርነት ከወረሽኝ በሽታ ከድንገት ሞት ከቀጻፊ ሰይጣን አምናካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ወይ አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን አራ አጽራሪ ሊቀውንትን፣ አጽራሪ ምዕመናንን አስታክስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው ስራቸው ለቃለን ተገዥ ያደርጋቸው። በትዳር ያለው ትዳራቸውን ባርክ፣ ልጆቻቸውን ባርክ፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹህ ትዳር ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። በጸሎት አስበን አትርሱን በላይ ተማጽኖትን በምረት በቻርነት ሁላችንን ለማስበን አሰበ ልቦናችንን መልካሙን ምኞታችንን ሙላ እንፈጽመለን። ጾም ጸሎታችንን ተቀበለን አምላካችን ስለእናተ ስለነጽ ስለ ቅዱስ ድንግል ማርያም ብለህ ማረን ይቅር በለን። ስለ ቅዱሳን መላእክት ስለ ቅዱሳን ነቢያት ስለ ቅዱሳን ዋርያ ስለ ቅዱሳን ሰማይታ ስለ ቅዱሳን ጻድቃን ስለ ቅዱሳን አበው ብለህ ማረኒ ቅርበለን። ስለ ሊቀ መላእክት ስለ ቅዱስ ገብርኤል ስለ ጻድቁ ስለ አባታችን ስለ አቡነ አቢየ እግዚእ ብለህ ማረኒ ቅርበለን። አባታችን በራተች ያረነት የገ በምሕረትና በቸርነት አምላካችን ጎብኘን፣ የተራቡትን አብላለን የተጠሙትን አጠጣልን፣ የተራቆቱትን አልብስልን። በመከር በመከራ ያሉትን ከመከራ ስጋር ከመከራ ያሰብራቸው ጠብቃቸው፣ ጋሻ መከታ ሆነን ለሁላችንም አንተ ከምታውቀው ከማናውቀው አደጋ መከራ ሁላችን ጠብቀን። እግዚኦ፣ እግዚኦ፣ እግዚኦ ከሚያስብል መከራ ሰውረን፣ አድነን፣ ጠብቀን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የቅርባዊ ጌታ ይቅርበለን፣ ማረን፣ ራራልን የሚፈታተነንን የሚጻረረን ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች በቅዱስ መስቀል ቀጥቅጠ ቃልልን እንደጎም እንደ ትቢያ አብነ አስወግድልን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ውስጥ የገባውን የሰውን ደም የሚያፈስ የሰውን ሕይወት የሚያስቀጥፈውን መንፈስ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የገባውን አጥፋልን። አንሳለን አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት በምሕረት በጀል ተጠበቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለት ሀበነ ዮም ወኅድግ ለነ አበሳነ

ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስለማይነገር ስጦታው ክብርና ምስጋና ውዳሴና አምልኮ ለእሱ ይሁን። ማምላክ ቅድስት ንጽሕት ድንግል ማርያም መርኮዛችን መጠጊያችን መሸሸያችን መሸሸጊያችን ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለሶ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች። አምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረገር ኪዳ ልጆች የቅዱሳኑ ወዳጆች የመስቀሉ አማኞች፣ ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ህፃናቶችንም ጨምሮ በሰበሰበን ወደደን በፈቀደን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በየሰዓት አቆጣጠራችሁ። አሜን ልዑል አምላክ ቅዱስ ጌታ እግዚአብሔር ይመስገን እንድንለው የፈቀደልን የአባቶቻችን አባት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስለማይናገር ስጦታው ክብርና ምስጋና ለሱ ይሁን። እንኳን ለሊቀ መላእክት ለቅዱስ ገብርኤል

አሃቲ ስልጣን ዋ ምናን ቦቶ ን ማገዛዝ በስልጣን ሲሆን ከዘመናት ሁሉ አስቀድሞ የነበረ ለቀዳማዊነቱ መነሻ ለድህራዊነቱ መድረሻ ለሌለው ኃጥያትና በደልን የሚሸፍንን ለጻርቃንና ለሃፅን ታምራት ብራና የሚችለው እንደ ሰማይ ኮከብ ባህር አሸዋ የበዛ ነውና በወንጌል በሌላም መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለው ነበረ። ለመጽሐፍ ብንሞክር ሁሉን ለመጽሐፍ ባልቻለን ነበረ። ነገር ግን ዘንድ ብዙ ነገር ተብሎ እንደተነገረ በመጠኑ ጽፈን አቀረብን እንጂ ከአንዱ ከእግዚአብሔር በስተቀር ከሰው ልጆች ወገን ያሸዋን ቁጥር የዝናብን ጠብታ ቆጥሮ ስበ የሚቻለው የሚቻለው